ጌታ በቸርነቱ ሰላሙን እና ጸጋውን ሰጥቶ ከስራ ትፍታለን። የጀመርነው ምንጻ ቤተክርስቲያን ለፍጻሜ ያብቃልን። አገልግሎታችንን እግዚአብሔር ይባርክልን። አሜን። አቡነ ዘበሰማያት በሰማያት

ኃጢአታችን አስተሰሪ ብለን ለዘላለሙ አሜን። ከሆኑ ፍትዋ ነው ንጹሐን ኃጢአት ይረሴ ነው ይረሴ ክምድለዋ ለመንግስተ ሰማያት አስራ ሁለት ጊዜ ጊዜው ማረነ ክርስቶስ ነው በል። እዚህ ማረነ ክርስቶስ ባለፈው ይቅር እንዲለን በሚመጣው እንዲጠብቀን ከማሁ በእንተ ግዝትነ ማርያም ማረነ ክርስቶስ ነው በል። ቤንተ ግዜት ነ ጌታ አምላኬ መድኃኒት ኢየሱስ ክርስቶስ ሆይ የእኔን ወገኖችን ኃጢአት ይቅር በል እያወቅን በድፍረት ሳናውቅ በስህተት በማልተወሌት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካቸው። የእግዚአብሔር ሰላም እና ጸጋ ከእናንተ ጋር ይሆን። አምላክ ቅዱሳን እግዚአብሔር ጉባኤያችን ይባርክልን፣ አገልግሎታችን ይጠብቅልን። ዛሬ ዕሮብ አስራ አራት ሁለት ሺህ አስራ ስንት ነው? እና ስንት ጊዜ በቃ ነገር ለፍታት የጻድቁ አባታችን በረከታቸው ይደርብን በዛሬው ዕለት የምንማማርበት ትምህርታችን በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ የሉቃስ ወንጌል ምዕራፍ 21 ከቁጥር ሰላሳ ስድስት ላይ የተጻፈ ቃል ነው። በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ይላል። በሰው ልጅ ፊት የተባለው የሰው ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የመቆም ብቃት እንዲኖራችው የእሱም ፊት የማየት ብቃት እንዲኖራችው በጸሎታችሁ ጊዜ በስግደታችሁ ጊዜ ልፍስፍስነት፣ ደካማነት አይታይ። ሁልጊዜም ትጎዎችና ብርቶዎች ጠንካሮች ይሆኑ ነው የሚለው። በዛሬ ሁለት እንግዲህ ለተወሰነ ደቂቃ በዚህ የትምህርት ርዕስ እንማማራለን ማለት ነው። እንግዲህ የነገሩ መነሻ በዚህ በሉቃስ ወንጌል ምዕራፍ 21 ላይ ከቁጥር 29 ላይ ለማለት ነው። 29 ላይ ምሳሌንም ነገራቸው እንዲህ ሲል በለስና ዛፎችን ሁሉ እዩ ይላል በለስንና ዛፎችን ሁሉ እዩ። እንግዲህ በለስ የሚባለው ዛፍ ወይም ደግሞ አትክልት አይደለም፣ ስለ ኃጢአት ነው የተናገረው። ዛፎች የሚላቸው ደግሞ መንፈሳዊ ኃይልና ጸጋ ያላቸው በሃይማኖት የጸኑትን ነው። ስለዚህ በለስ የሚባለው ኃጢአት ነው። ዛፎች የሚባሉት የሰው ልጆች ናቸው ማለት ነው ጌታችን ኢየሱስ ክርስቶስ እንግዲህ በወቅቱ ለነበሩት በምሳሌ ነገራቸው ነው የሚለው ምሳሌ እንግዲህ ሲነግራቸው የሚገባቸውን ያክል በሚገባቸው ቋንቋ አስተምሯቸዋል ምሳሌ ነገራቸው እንዲህ ሲል በለስና ዛፎችን ሁሉ እዩ አላቸው ተመልከቱ አስተውሉ እዩ ማለት አስተውሉ፣ በደንብ ማስተዋል ይኑራችሁ። ሲያቆጠቁጡ ይላል ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ ሲል የክርስቶስ መምጫ በጋ እንደቀረበ ሲያቆጠቁጡ ታውቃላችሁ። ምሳሌው በጣም ብዙ ነው። ሊቃውንቱ መተርጉማኑ ሲተረጉሙት ይህ የመጽሐፍ ቅዱስ ክፍል በርካታ አተረጓጎም ሲስተሞችን ተጠቅመው ስለ በለሱ፣ ስለ በጋ፣ ስለ ኢየሩሳሌም፣ በኢየሩሳሌም ስለሚኖሩ የእግዚአብሔር ሕዝቦች፣ በሀገሪቱ ላይ ስላሉ የክርስቶስ ቤተሰቦች ሊቃውንቱ በደንብ አብራርተው ይናገራሉ ማለት ነው። ስለዚህ ሲያቆጠቆጡ ተመልክታችሁ በጋ እንደደረሰ እንደቀረበ ታውቃላችሁ። እንዲሁም ነው እንዲሁም ነው ደግሞ እናንተ ይህን ሁሉ መሆኑን ስታዩ የእግዚአብሔር መንግስት እንደቀረበች እወቁ። ተመልከቱ እስከ ዛሬ ድረስ ሲያቆጠቁጥ ሲባል ምንድን ነው? ዛፍ ነው የሚያቆጠቁጠው ዛፍ ነው። ማቆጥቆጥ ማለት ማብቀል ነው። ለምሳሌ ከስሩ የተቆረጠ ዛፍ ሌላ ቅጠል ሲተካ ሌላ ቃዛ ወይም ቅርንጫፍ ሲያወጣ አቆጠቆጠ ይባላል። አሁን ስለ ዛፍና ስለ ቁጥቋጦ አይደለም ጌታችን እየተናገረ ያለው ስለ ኃጢአትና ኃጢአትን ስላደረጉ ሰዎች ነው እየተናገረ ያለው ማለት ነው። ኃጢአትን ያበቀለው ትውልድ፣ ኃጢአትን ያቆጠቆጠ ትውልድ ስለ ኃጢአት ነው እየተናገረ ያለ ማለት። ስለዚህ ሲያቆጠቁት ተመልከቱ። ከተመለከታችሁ ደግሞ ካወቃችሁ ከተረዳችሁ ደግሞ በጋ እንደቀረበ ራሳችሁ ታውቃላችሁ። እንዲሁ እናንተ ይህንን ሁሉ መሆኑን ስታዩ የበጋን መቅረብ የበጋን መድረስ ስታዩ የእግዚአብሔር መንግሥት ወደ እናንተ ቀርባለች እወቁ። ወደ እናንተ የእግዚአብሔር መንግሥት ቀርባለች እወቁ። እውነት እውነት እላቸዋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። እግዚአብሔርን መንግሥት ያያል ወይም ደግሞ እግዚአብሔር የሚሰራውን ድንቅ ነገር ያያል። ስለዚህ ዝም ብሎ በከንቱ የተነገረ ቃል አይደለም። ቃሌ የሚያልፍ አይደለም፣ እውነተኛ ነገር ነው ለማለት ነው ማረጋገጫ ስለዚህ ሰማይና ምድር ያልፋል፣ ቃሌ አያልፍም። ሰማይ ያልፋል፣ ምድር ያልፋል። እግዚአብሔር በሚያደርገው ኃይል እና ጸጋ የሰው ልጆች አስቀድሞ የተነገራቸውን መንፈሳዊ ነገር እንዲያውቁ ምልክት ሲናገር ነው። ቃሉ እውነት ነው፣ ነገሩ እውለት ነው። የሚያልፍ አይደለም፣ የሚረሳ አይደለም፣ የሚቀር አይደለም። ሰማይ ያልፋል ምድር ያልፋል የእግዚአብሔር ቃል አያልፍም ነው። ነገር ግን ልባችሁ በምጥ ብዛት እና በስካር ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከዳ ወይም እንዳይዘገይ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። ብዙ ሰው ሳልሰራ ሳልለወጥ ሳልበላ ሳላገኝ ሳልወልድ ሳልከብድ ሳላርስ ልጅ ሳይኖረኝ ትዳር ሳልይዝ እያለ ዝም ብሎ ለማይጠቅመው ነገር ጊዜውን ሲያሳልፍ፣ ሰዓቱን ሲያሳልፍ፣ ወይ አልጸሌ፣ ወይ ከእግዚአብሔር ጋር አልተገናኘ፣ ወይ ንስሐ አልገባ። እሱ እያሰበ ያለው ትዳር ሳልይዝ ነው። እሱ እያሰበ ያለው ሳልነግድ ገንዘብ ሳይኖረኝ ሳላተርፍ ቤት ሳልሰራ ነው። እሱ እያሰበ ያለው ሳላርስ በጎተራዬ ሳልከት ነው እያለ ያለው ማለት ነው። ስለዚህ ይህን ስታደረጉ ትዘገያላችሁ ነው፣ አትቀድሙም፣ አትፈጥኑም፣ አልነቃችሁም። ገና እንደደነዘዛችሁ ናችሁ፣ በድንዛዜ ላይ ናችሁ፣ በመደንዘዝ ላይ ናችሁ። ከእግዚአብሔር ጋር ለመገናኘት አእምሯዊ ምጥቀት የላችሁም። የእግዚአብሔር መንግሥት እየመጣች ነው፣ እየቀረበች ነው። እናንተ ግን ወደኋላ ቀርታችኋል። በድንገት ያ ቀን ይመጣባችኋል። ለራሳችሁ ተጠንቀቁ። እንዲህ አይነት ነገር እንዳይፈትናችሁ ነው። በዚህ ዓለም ላይ የሚረሳውና በዚህ ዓለም ላይ የሚቀረው ከንቱ ነገር እንዳያሞኛችሁ፣ እንዳያጃጅላችሁ በእንደዚህ አይነት ጥቅማጥቅም የእግዚአብሔርን መንግሥት ሳታገኙ እንዳትቀሩ ነው። ስለዚህ ምንድን ነው ያለው ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳር በማሰብ እንዳይከብድ ተመልከቱ ቀኑ እንዳይከብድባችሁ። ስለዚህ አስቀድማችሁ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ። የትዳር አያጸድቅም፣ ዘር ለመተካት ነው እንጂ እንዲሆነው መቼም አንድ ሰው ስላገባ ይጸድቃል ማለት አይደል፣ ስላገባች ትጸድቃለች ማለት አይደል። መጀመሪያ እግዚአብሔርን መያዝ ያስፈልጋል። ትዳርን እግዚአብሔር ካልባረከው ትዳር ትዳር ሊሆን አይችልም። ስለዚህ ለሆዳችሁ ስታስቡ በመጠጥ አለ ለሆዳችሁ ስታስቡ በስካር ቀኑን እንዳትረሱት፣ ሰዓቱን ክርስቶስ የሚመጣበትን ሰዓት እንዳትረሱት። የሉቃስ ወንጌል ምዕራፍ 21 ላይ ከቁጥር 34 የተጻፈ ቃል ሰው ሲበላና ሲጠጣ፣ ሰው ሲዳራና ጥቅም ሲፈልግ ቀኑ ሰዓቱ ደርሷል ለንግድ ሲያስብ ለእርሻ ሲያስብ ለትዳር ሲያስብ በዚህ ምድር ለመኖር ሲያስብ፣ ለካ ይህ ምድር ሊያልፍ ነው፣ ለካ ሰማይና ምድርን የፈጠረው አምላክ ወደዚህ ምድር ለመፍረድ ሊመጣ ነው። አላወቀም፣ እረስቶታል፣ እረስተነዋል ማለት ነው። ስለዚህ ለራሳችሁ ተጠንቀቁ፣ በእንደዚህ አይነት ወጥመድና ማጥ ውስጥ እንዳትወድቁ ነው የመጽሐፍ ቅዱሱ አባባል እንደዛ። ስለዚህ በምድር ሁሉ ላይ እግዚአብሔር በሚያደርገው መንፈሳዊ ነገር ላይ ብርቶች እና ጠንካሮች እንድንኖር በጸሎት በአምልኮ እግዚአብሔርን በማመስገን እንድንኖር እሱ ይፍቀድልን። በምድር ሁሉ ላይ በሚቀመጡ ሁሉ በምድር ሁሉ ላይ በሚንቀሳቀሱ ሁሉ በምድር ሁሉ ላይ ባሉ ፍጥረታት ሁሉ ንስሐ ሳይገቡ እግዚአብሔርን ሳያመሰግኑ ከእግዚአብሔር ጋር ግንኙነት ሳይኖራቸው አምላካቸውም ሳያውቁ የንስሐ ጊዜና ዘመን ሳይኖራቸው በምድር ሁሉ ላይ የተቀመጡት ድንገት እንደ ወጥመድ ከሰማይ ወርዶ ያጠምዳቸዋል። ወጥመድ ይሆንባቸዋል። ያ ቀን የእግዚአብሔር መምጣት እግዚአብሔር የሚመጣበት ቀን ወጥመድ ይሆንባቸዋል። ያች የፍርድ ቀን ወጥመድ ትሆንባቸዋለች፣ እንቅፋት ትሆንባቸዋለች፣ ድንገት ትይዛቸዋለች ነው የሚለው። በሉቃስ ወንጌል ምራፍ 21 ላይ ተመልከቱት፣ ከቁጥር 35 ላይ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንዲቻላችሁ ስትጸልዩ ሁል ጊዜ ትጉ ነው። አሁን በሕይወታችን ላይ እየተነጋገርን ያለ ነው። ስለ ጸሎት ነው። ስለ ጸሎት ነው። ብዙዎቻችን እንጸልያለን ብለን ነው የምናስበው። እንሰግዳለን ብለን ነው የምናስበው። ለካ በጸሎት መካከል ትጋት አለ። ምንድነው? ስጋዊ ትጋት አለን፣ ውሳጣዊ ትጋት አለ። ተመልከቱ። አያችሁ፣ ክርስቲያኖች በምንቆምበት ጊዜ ከውስጣችን መቆም አለበት። መንፈሳችን እግዚአብሔርን ለማየት የእግዚአብሔርን አባትነት አይኖቻችን የውስጥ አይኖቻችን እንዳዩ መንፈሳዊ ብቃታችን በእግዚአብሔር ዘንድ የተለካ እንዲሆን እግዚአብሔርን የመውደድና የማክበር ስርዓቱን የመጠበቅ ሕጉን የመጠበቅ ብቃታችን። ስለዚህ በሰው ልጅ ፊት የመቆም ብቃት ሲል በጌታችን በኢየሱስ ክርስቶስ ፊት በአምላካችን ፊት በፈጣሪያችን ፊት የመቆም ብቃት በደል ያለው ኃጢአት ያለው ነውር ያለው ነብሰ ገዳይ፣ ቀመኛና ዘራፊ ወንድሙን የሚጠላ በእግዚአብሔር ፊት የመቆም ብቃት የለውም። ምክንያቱም ህጉን ሽሯል፣ መጽሐፍ ቅዱስ የሚለውን ወንጌል የሚለውን አልተቀበለም። በሰው ልጅ ፊት ለመቆም እንዲቻላችሁ ነው እንድትችሉ ነው። ስለዚህ ንስሐ የገባ መንፈሳዊ ሰው መሆን ገር ሰው መሆን መልካም ሰው መሆን ደግ ሰው መሆን ለጸሎት የሚተጋ ሰው መሆን ጥሩ አመለካከት ያለው ሰው መሆን እግዚአብሔርን የማየት ብቃት እንዲኖረን ማለት ነው። መንፈሰ ሰባራ ልባቸው የተሰበረ ሰዎች፣ ደግ እና ቅን የሆኑ ሰዎች መሆን እንድንችል ስለዚህ፣ በሰው ልጅ ፊት ለመቆም እንድትችሉ ትጋት ይኑራችሁ። በጸሎታችሁ ሰዓት የልብ መነሳሳት ይኖር። ሳናስተውል የምንጸልይ ሰዎች አለን። አቡነ ዘበሰማያት ተሰጥቶ ወይም ደግሞ ጸሎት አባታችን በሉ ተብሎ ተሰጥቶ ሁሉም እየጸለየ አባታችን ወይ እያልን ድንገት አሜን ስንል እንዴ መቼ ጀመርኩት? መቼ አለቀ? የምንል ሰዎች አለን። ውዳሴ ማርያም ጀምረን በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል እንልና ይወድሱ መላእክት አንቀጸ ብርሃን ሁሉን ነገር አንብበን ጨርሰን፣ የመቤታችን የድንግል ማርያም ረዴት በረከት ይደርብን ጸሎቷ ልመናዋ ከኛ ጋር ይሁን ሲባል አሜን ሲባል እንዲህ መቼን የጀመርነው መቼን ያለቀው እንላለን። አያችሁ በክርስቶስ ፊት የመቆም ብቃት የለንም ማለት ነው። ያ ማለት ምንድነው? የገዛ በደላችንን የጸሎቱን ብቃት ነው የጸሎቱን ጣዕም የአምልኮውን ጣም መንፈሳዊን ነገር ከእግዚአብሔር ጋር የመነጋገሩን ፍቅር ረስተ ነዋል ማለት ነው። ከእግዚአብሔር ጋር የመነጋገሩን ፍቅር ረስተነዋል ማለት ነው። ዝም ብለን እንደ ቆም ነው ማለት ነው። ውስጣችን ባዶ ነበር። ለካ እግዚአብሔር ከእኛ ውስጥ አልገባም፣ ወይም ደግሞ እኛ ወደ እግዚአብሔር አይምሯችንን አላክ ነው፣ ልባችንን አላክ ነው። ተመስጦ የሚባለው ነገር ከእኛ ተወግዷል። አባታችንን ፈጣሪያችንን መናፈቅ እናታችን ድንግል ማርያም መናፈቅ የሚለው ነገር ከእኛ ተቧጧል። ከእኛ ተጠራርጎ ወድቋል። ስለዚህ ፍቅረ እግዚአብሔር የለንም፣ የጸሎት ፍቅር የለንም። በናፍቆት የመጸለይ በጉጉት የመጸለይ በፍላጎት የመጸለይ የለንም። የሆነ ነገር መጣብን ብለን ነው የምንጸልየው። አጋንንት መጣ በቃ መጸለይ ያለብን፣ መጽሐፍ መያዛችን ነው እንጂ ጸሎቱን ከስር መሰረቱ ጸልየዋል እንድንባል የምንጸልይ ሰዎች አለን። ሰግደዋል እንድንባል የምንሰግድ ሰዎች አለን። አያችሁ፣ ያመልካሉ እንድንባል የምንፈልግ ሰዎች አለን። አይደለም ከውስጥ የመነጨ ፍቅር መሆን አለበት ነው። ክርስቲያኖች በሰው ልጅ ፊት ለመቆም እንዲቻላችሁ ሲል ከውስጥ የመነጨ መንፈሳዊ ፍላጎት መንፈሳዊ ውዴታ ጸሎቱን መውደድ የጸሎቱን ባለቤት ክርስቶስን መውለድ። ስንቆም ወደ ምስራቅ እግዚአብሔርን ለመጥራት ወይም ለመጸለይ ምንድነው፣ ከማን ጋ እያወራን ነው? ከእግዚአብሔር ጋር ልቦናችን ተወስዷል። አባታችንን ሳናናግረው ልቦናችን ሌላ ቦታ ነው። ቤተ ክርስቲያን ተቀምጠው እንጀራ የሚጋግሩ ሰዎች አሉ። ቤተ ክርስቲያን ተቀምጠው እቤታቸው ወጥ የሚሰሩ ሰዎች አሉ። ቤተ ጠምጠው ከቤታቸው እራት የትኛውን እንጀራ ልስጣቸው፣ ምን አይነት ወጥ ልስራላቸው የሚሉ ወንጀል፣ ግን እየተነገረ ነው። ኢየሱስ ክርስቶስ ትጉ አለ። አዚሙ በትጋት ነው፣ በንቃተ ህሊና ነው። በትጋት የቀደሙት አባቶቻችን ሲጸልዩ እንዴት ነበረ? ለምሳሌ ጻድቁ አባታችን ዛሬ አቡነ አረጋዊ ናቸው አይደለም? እንዲ በደብረ ዳሞ ሲጸልዩ ያለ መጠጥ፣ ያለ ውሃ፣ ያለ ምግብ እጃቸውን ከዘረጉ ከቆሙ ሳይቀመጡ ጸለዩ። እግዚአብሔር ጸሎታቸውን ይሰማቸው ነበረ። የጸሎታቸው ውጠት ደግሞ ሰው የማይወጣበትን ሰው የማይደርስበትን ተራራ አሁንም እያየነው ነው። በገመድ ነው የሚወጣበት ያ ተራራ ተራራ ያ የንስሐ ጸሎት ነበረ። ውሳጣዊ ሕሊናቸው የነቃ ነበረ። ከእግዚአብሔር ጋር በውስጣቸው በደንብ ይገናኙ ነበረ። በዛ ምክንያት አምላክን አግኝተውታል። እግዚአብሔርም ቦታ አመልክቷቸዋል። በዚህ ቦታ ላይ ሆነ ብትጸልይ ጸሎት ይሰማላል ብሎታል። ስለዚህ ጻድቁ አባታችን በዳሞ ተራራ ላይ ወጥተው ያንን ጸሎት አድርገው እግዚአብሔርም ቃል ኪዳን ሰጥቷቸዋል። ዛሬ አባታችን አቡነ አረጋ አሁን እዚህ ግሩፕ ላይ ውዳሴ የዘወትር ጸሎት ይጸለይና ከዛ ትንሽ ቆይቶ ደግሞ ውዳሴ ማርያም ይጸለያል። ከዛ የወዱ ስዋ መላእክት ሲገባ አንዳንዶቹ ወጥተው ይሄዳሉ። ምን አይነት ሰዎች ናቸው? ውዳሴ ማርያም አይበቃም ይላሉ። ሌሎቹ ደግሞ የማያውቁት ጸሎተ ዘወትር አይበቃም ወይ ይላሉ። ቆይተው ደግሞ የወዱ ስዋ መላእክት ምን አስፈለገ ይላሉ። አንቀጸ ብርሃኑ ሲጀመር ደግሞ እንዴት አይነት ነገር ነው እንደዚህ አይነት ጸሎት አለ እንዲ የሚሉ ሰዎች አሉ። ልክ ይሄ ሲያልቅ ደግሞ መዝሙረ ዳዊት ሲጸል እንዲ ጭራሽ መዝሙረ ዳዊት ጀመሩ ኮ በቃ ይቅር እባክህ መቼም አይጨርሱም ብሎ ደግሞ ወጥቶ የሚሄድ ሰው አለ። በዛ ልክ ደግሞ በንቃተ ሌና የሚጸልዩ ሰዎች አሉ። ጸሎቱ ሲያልቅባቸው አይ አለቀ ኮ ይሄ ቀረ ውዳሴ ማርያም አልቋል። አሁን አንቀጸ ብርሃን ቀረ፣ አይ ሊያልቅ ነው ይላሉ ውዳሴ አንቀጸ ብርሃን አለቀ፣ አሁን መዝሙረ ዳዊት ሊጀምር ነው። ሊያልቅ ነው እኮ በቃ ደስ እንዳለን ሰ እንዲው ብናለ ቢቆይ ረጅም ቢሆን ይላሉ። ተመልከቱ፣ እኒህ እነማን ናቸው? ከእግዚአብሔር ጋር ያሉ የመንፈስ ቅዱስን ጣም ያወቁ ጸሎታቸው እየተሰማ ያሉ ሰዎች ድምፅ ይቆራ የኔትወርክ ችግር ስላለ ነው። ዩትዩብ ላይ ድምፅ ይቆራረጣል እና ስለዚህ ምንድነው ስንል ከልብ የመነጨ ጸሎት ያስፈልጋል። አዎ ጸሎቱንን መውደድ ረጅም የሆነውን ጾም መውደድ ረጅም የሆነውን